ድንግል ማርያም የታቀፈችው ማድነቅ እንጂ ማወቅ የማይቻል ህፃንን ነበር። የሚያስደንቅ እምነት በነፍሱ ውስጥ ካለ ያመደነቅ ከጥርጣሬ ጠብቀሃል። ኢሳይያስ ለምን ድንቅ ብሎ እንደጠራው ከገባህ ያለ አንዳች ምርምር ቅዱስ የሆነውን እርሱን ታደንቀዋለህ እንዳለ ቅዱስ ያይቆብ ድንግል ማርያም ያቀፈችው ህፃን ድንቅ ነበረ። እኛ የሰው ልጆች የጠበቅነው ፈራጅና ተበቃይ፣ በእጆቹ ሰይፍን የያዘ ንጉስን ነበረ። እርሱ ግን የመጣው ህፃን ሆኖ ነበር። እንደ ሀያል ገዢ ስንጠብቀው ከእናቱ ጡት ወተት እየለመነ እንደ ህፃናት አለቀሰ። የሰው ልጆች ራሳችንን ከእግዚአብሔር ጋር በማስተካከል ለሰራነው በደል ቅጣትን ልንሰማ ለተጠያቂነት ዝግጁ ሆነን ጠበቅነው። እርሱ ግን ፍቅራችንንና እንክብካቤያችንን፣ ደግነታችንን የሚጠይቅ መታቀፍ የሚሻ ህፃን ሆኖ እጆቹን ወደኛ ዘረጋ። እኛ መቼም በእግዚአብሔር ላይ ኖሮን የማያውቀውን እምነት እግዚአብሔር በእኛ ላይ ያሳየ የእኛ ኩራትና ትዕቢት ሳያግደው ራሱን ዝቅ በማድረግ ወደ እኛ ወረደ። በዚህ ሕፃን ዓለሙ ሁሉ ተደነቀ። ሁሉም ከጠበቀው በላይ የሆነ ነገርን አገኘ። መካኒቱ ኤልሳቤጥ ወለደች፣ ዲዳው ዘካርያስ ትንቢት ተናገረ፣ ድንግሊቱ እናት ሆነች። እረኞች ከመላእክት ጋር ቆመው ወግ አወጉ። የከብቶች በረት ቤተ መንግሥት ሆነ። እንስሳት የወለደችን እናት ከብርድ ለመከለል ከበቧት። ከዋክብት መንገድ መሪ ሆኑ። ነገሥታት በድሆች ቤት እጅ መንሻ አቀረቡ። አረጋዊው ስምዖን ሞትን መፍራትን አቆመ። ሃያሉ ንጉሥ ሄሮድስ ሁለት ዓመት ያላለፉ ጨቅላ ሕፃናትን እንደ ሃያላን ወታደሮች ፈራቸው። ይህ ሕፃን ያላመጣው ድንቅ ነገር አልነበረም።